አናት ንጽህና መጠበቂያ አገልግሎት ላይ የሚውሉ ምርቶች ላይ ጥንቃቄ ሊደረግ እንደሚገባ ተገለጸ። አዲስ እንግዳ ሰው ለህጻናት ንጽህና መጠበቂያ ተብለው ሀገር ውስጥ ተመርተው አሊያም በሌሎች ዓለማት ተመርተው ወደ ሀገር ውስጥ በሚገቡ ምርቶች ላይ ጥንቃቄ እንደሚያስፈልግ ከኤልመን ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር አስታወቀም። ድርጅቱ በዛሬው ዕለትም በኢትዮጵያ ለመጀመሪያ ጊዜ ለህጻናት ተብለው የተመረቱ ምርቶችን ያስተዋወቀ ሲሆን ለምርቶችም አምባሳደር በመምረጥ የውል ስነ ስርዓት ማካሄዱን የድርጅቱ መስራችና ዋና ስራ አስኪያጅ የሆኑት እፀገነት መለሰ ፕሮግራሙን አስመልክተው በሰጡት ማብራሪያ ተናግረዋል። ምርቶቻችን ከዚህ በፊት ስናቀርባቸው ከነበሩ ምርቶች ዶቃ ሻምፖና ኮንዲሽነር በተጨማሪ በኢትዮጵያ ለመጀመሪያ ጊዜ አዲስ የሆነውን ለህጻናት ስፔሲፊካ ለህጻናት የተዘጋጀውን ፕሮዳክት ላውንች ለማድረግእና ብራንድ አምባሳደሮችን ለመምረጥ ነው። ከውበት መጠበቂያ ጋር በተያዘ በሀገር ውስጥ የሚመረቱ ብሎም ከውጭ የሚገቡ በርካታ ምርቶች አሉ ያሉት ጸገነት እነዚህ መሰል ምርቶች ግን የውጭ ሀገራትን ዜጎች ታሳቢ ያደረጉ መሆናቸውን ተናግረው እንደ በኢትዮጵያ ባሉ ሀገራት የሚኖሩ ዜጎችን የሰውነትና አጠቃላይ ሁኔታን ያማከሉ ምርቶች ግን ሊመረቱ ይገባል ብሏል። እንደሳቸው ገለጻም በተለይ ለህጻናት የተለየ ምርት ያስፈልጋል ባይ ናቸውም። የህጻናቱ ደግሞ እንደምታውቁት ያው እዚህ ሀገር ያሉት ምርቶች በአብዛኛው ከውጭ የሚመጡ ናቸው። ህጻናትን የተመለከተ ሀገር ውስጥ የሚመረቱ የሉም። ያው ከውጭ የሚገቡት ደግሞ ለውጭ ሀገር ህጻናት እንጂ ለኢትዮጵያ ህጻናት አይደለም የሚመረቱት። እንዲህ አይነት ምርቶች በሀገር ውስጥ መመረታቸው ከዋጋ አንጻርም ለዜጎች ተመጣጣኝ እንዲሆን ይረዳል ብለዋል ኃላፊዋ። በመጨረሻም ዜጎች ጥራታቸውን ጠብቀውና የጥራት መመዘኛዎችን አሟልተው በሚገኙ የሀገር ውስጥ ምርቶች በመተማመን በመጠቀም ሊኮሩ ይገባል ሲሉ፣ አክለውም ዜጎች የሚጠቀሟቸው የውበት መጠቀሚያዎች ተፈጥሯዊ ይዘት ያላቸውና ተፈጥሯዊ መልክን የማይለውጡ ሊሆኑ ይገባል ሲሉ ምክራቸውን አጋርተዋል።